አቶ ጌታቸው ረዳ ምን አሉ? ኋላ ቀር የሆነው ቡድን የፕሪቶሪያን ስምምነት ለማፍረስ የተለያዩ ትንኮሳዎችን ሞክረዋል። ነገር ግን የፌዴራል መንግስት አቅሷል። አሁንም የፌዴራል መንግስት ወደ ግጭት ለመጎተት በአፋር ክልል ትንኮሳ ፈጽሟል። ይህ የሻዕቢያ አጀንዳ ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹ ፍሳ ማንጆዝና ዮሀንስ ናቸው። ይህ እንቅስቃሴ ለሕዝብ ስቃይ ለማምጣትና ሕዝቡን ለመጨፍጨፍ የሚደረግ የግደት እንቅስቃሴ ነው ብለዋል። እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደውን መንገድ በመስጋት የአፋርን ሕዝብ እንደ ድርድር መሳሪያ ለመጠቀም ፍላጎት እንዳላችሁ አውቀዋለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ቲዲኤፍ እና ቲፒኤፍ ትግራይን ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የለውም። እናንተ እንዲሁ። ስለዚህ ይህ ኋላ ቀር ቡድን የሻዕቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ብለዋል። አቶ ጌታቸው ረዳ አሁን መግለጫ የሰጡበት የተደመጠ ነው። አጠቃላያን በማስመልከት ጥልታዊ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ የመጣው። ታቻችር መረጃዎች ጋብሬያቸው ቆዩት። ሚኪሊን ከሚኪያስ ኒውስ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።